ፉካ ከሆነ ፉካ እንግዲህ ይሄ ግድግዳ ውስጥ ሳጥኑ የሚገባበት ማለት ነው። እንደ ኪስ ይሏታል አንዳንዶቹ ሲጠሩ። እዛ ውስጥ ከሆነ አንድ መቶ ሀያ ሺ ብር ያስከፍላል። ሬት ቢሆን እንግዲህ እስከ አምስት መቶ ሺ ብር ድረስ ወይም ደግሞ ግማሽ ሚሊዮን ብር ያስከፍላል። እሱም ፓትርያርኩ ከፈረሙበት የእሳቸው ፊርማ መኖር መቻል አለበት። እሳቸው ካላዘዙ እዚህ ቦታ አይከናወንም ተባለ። እውነት ለመናገር በጣም ነው የደነገጥኩት። በጣም ነው የደነገጥኩት። አንድ መሬት እዛ ለሚቀበር ሰው እንደዛ ይጠየቃለሁ የሚለው ነገር እጅግ በጣም ነው ያስደነግጥ እዛ ላይ ይሄ ነገር ጀስት ቤተክርስቲያኒቱ አስተዳደሯን ታስተካክል ወይ ደግሞ ውስጧን ተመርምር ትፈትሽ ብዬ እንደቀልድ የጻፍኩት ነገር በመላው ኢትዮጵ ኢትዮጵያ ውጭ ሀገር ያሉ ሳይቀር መነጋገር ያስገማውን ደረጃ ደርሱ የቤተክርስቲያኒቱ ስምና አንድነት ይንዳል የሚል ሀሳብ ካላችሁ ለአነሳው ስላለው ነገር ግን በመላው ዓለም ስለተዳረሰ ሌሎችም ስላዳረሱት ምንም ማድረግ አይቻልም ተባለ። በዚህ ሰዓት ራሱ ቤተክርስቲያኒቱ መግለጫ ልትሰጥ ሁኔታዎቹን እያመቻቸች እንደሆነ ሰምቻለሁ። ሄዲ እንደውም እኮ ይሄ ብር አንሷል፣ አምስት መቶ ሺ የሚለው በጣም ትንሽ ነው። እኔ ከውጭ ሀገር ለመጣ አስከሬን አንድ ሚሊየን እንደተጠየቀ አውቃለሁ። እንግዲህ ያው ስላሴ መቀበር በዛ ልክ በጣም እጅግ ውድና የማይቀመስ ነው የሚሆነው ማለት ነው። በዚሁ ከቀጠለ የቀብር አስፈጻሚ ስነ ስርዓቱ ቼኑ የተያያዘ ነው። እሺ የተያያዘ ነው። የሬሳ ሳጥን ከሚያቀርብ አንስቶ ቀብር እዛ የሚያስፈጽም እና እንደገና ደግሞ መኪናም ራሱ የአስከሬን ጭኖ የሚሄድ መኪና የሚያቀርብ ምናምን ቼኑ በጣም ረጅም ነው። በነገራችን ላይ ማንም ጠይቆ ነው ይሄን ያህል እንኳን ይሄን ያህል ክፍያ ክፍል ያለው ቀርቶ ማን ነው አንድ ሺ እንዲያው ማን ነው መጥቶ ማንን ጠይቆ እንደሆነ እኔም ድራ ግብት ብሎና ከታች እስከ ዋና ጸሀፊ ተቆጣጣሪ፣ ሌሎችም ጠቅላላ አገልግሎት እነዚህ ሁሉ አሉ። ከዛም ደግሞ አሉ የዚህ ተቆጣጣሪ የማንም ጋር እንደዚህ አይነት ነገር እንትን ያለ ነገር እንደሌለ ከመቶ ፐርሰንት በላይ አረጋግጥላለሁ። የወንጀላ እንትን ዝም ብሎ የሀሰት እንትን ነው እንጂ እንደዚህ አይነት ነገር የለም። ወንድማ ሲጀመር ሲጀመር ማንንም መጥቶ አልጠየቀም ነው እሱ። እሺ እውነተኛ ከሆነ አይመጣም ነበር፣ ገፍቶ አይመጣም፣ እኔ ጋ ዋና ጻፊ ጋ አይመጣም። አሁን ይህንን ወደፊት እኛ እንግዲህ በጣም ግራ እየተጋባ ስለሆነ ያለው በሕግ ሁሉ መጠየቅ እንደሚገባን ነው የተረዳሁት። እዚያ እንኳን የሚቢጤዎች አርፈው አንስተን በታች በባል ወልድ በኩል ያስተናግንበት ምንም እራሳችን አንስተን ያስተናግንበት ጊዜ አለ። ቀብር አስፈጻሚዎቹን ጠይቆ በእኛ አመካይቶ ከሆነ እሱ ራሱ እዛው ይጠየቆልን ማለት እናቀርባለን። እንደዚህ ቀብር ማስፈጸም እንትንላለን። እኛን የሚመለከት አይደለም። ንጀታ እማጋ ነው ይህንን ነገር የጠየቀው ራሱን የቻለ አስተዳደር አለው ራሱን የቻለ መዋቅር ያለው ከትልቅ ካቴድራል ነው ነገርኩ እኮ ከሲኖዶስ ከቅዱስ ፓትርያርኩ ከታች ድረስ በሰንሰለት ይ የሚመራ ካቴድራል ነው። እንኳን እንደዚህ አይነት የወረደ ነገር በፍጹም በፍጹም አይደረግም አይሆን የለም። መጥቶ ሲ የግለሰብ ማጋነ የጠየቀው ማንን ነው? እንደዚህ ጠይቆ ይህን አይነት ሀሳብ ይዞ ሄደውና እንደዚህ የስም ማጥፋት እንትን ያደረገው የሚል ቅሬታችን እኛም ይሄ ነው ይልወን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 እልፈት ጋር ተያይዞ ለምንድን ነው ቅዱስ ሥላሴ መቀበር ያልቻለችው በሚል የቅርብ ወዳጇ ጋዜጠኛ ቴዲ ካሳ እዛ አካባቢ ተጠየቀን ያለውን ለእሷና የእሷን የቀብር ስነስርዓት እዛ ለማስፈጸም ከግማሽ ሚሊዮን ብር በላይ ተጠይቀናል በሚል ማህበራዊ ሚዲያው ላይ አውጥቶ የለጠፈው ነበር። ከሱ ጉዳይ ጋር ተያይዞ ከሱ ጋር በክፍል አንድ ያደረግነው ቆይታ አለ። በክፍል ሁለት ደግሞ ይሄ ነገር እውነት ነው ወይ ብለን እኛ ወደ ቤተ ክህነት አካባቢ ደውለን ከቤተ ክህነት ደግሞ የቅዱስ ሥላሴ ካቴድራል አስተዳዳሪ ወደሆኑት ሊቀስልጣናት አባሲራ ማድረግ ተመርተን ከእሳቸው ጋር ደግሞ ተገናኝተን ከእሳቸውም ጋር በቀጥታ የስልክ መስመር ቆይታ አድርገናል። እሳቸውም ይህን ጉዳይ በተመለከተ የመለሱልንን መልስ እንድትሰሙ ብለን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቆይታቸው ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ማድረግ ማትርሱ ክበሩልን። ሄሎ፣ ጤና ይስጥልኝ ሊቀ ስልጣናት እንዴት አሉ? እግዚአብሔር መስገን ኤልያስ እባላለሁ። ከጊዜ ሚዲያ ነው መደውለው፣ ጋዜጠኛ ነኝ። አሁን አባ ህጻን ጋር ደውዬ የእርሶን ስልክ ሰጥተውኝ ነበር። በአንድ ጉዳይ ለመነጋገር ፈልገን ነበር፣ ፈቃዶ ከሆነ ፈቃዶ ነው ችግር የለም። መልካም መልካም። ስምዎንና የስራ ድርሻው ታውቀ ስልጣና ታሳሲ አካድ ማሱ አስተዳዳሪው ነግረው አል ብዬ ነው። አዎ ነግረውኛል። እንግዲህ ያው መረጃውን በድምጽ ነው መውሰድ የፈለግኩት። ምንድነው ምንድን ነው የደወልኩበት ጉዳይ ትላንትና እርስዎ እንደሚያውቁት በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ለረጅም አመታት ወደ 49 አመት አካባቢ ያገለገለች ከዚህ ቀደምም ደግሞ ቅድስት ስላሴ ቤተክርስቲያን ሲታደስም ኮሚቴውን ሆና ያገለገለች አርቲስት ፍሬሕይወት ባህሩ የምትባል ተዋናይት ህልፈቷን ሰምተዋል። ከሷ ህልፈት ጋር ተያይዞ ጋዜጠኛ ቴዎድሮስ ካሳ የተባለ ጋዜጠኛ አርቲስት ፍሬሕይወት ስላሴ እንድትቀበር በመፈለግ ሂደት ውስጥ የገጠመውን ነገር ማህበራዊ ሚዲያ ላይ፣ በተለይ ደግሞ የግል የፌስቡክ ገጹ ላይ ቅዱስ ስላሴ ቤተ ክርስቲያን ፍሬዎትን አርቲስት ፍሬዎትን ለማስቀበር በሄድንበት አጋጣሚ ከ500 ሺህ ብር የሚሆን ክፍያ ተጠየቅን። ለፉካ ይህን ያህል ብር ተጠየቅን፣ ደግሞ ለአፈር ይህን ያህል ብር ተጠየቅን የሚል ቅሬታ አዘል ጽሁፍ ጽፎ ማህበራዊ ሚዲያው ላይ ለጥፎ ነበር። እኔ ደግሞ ከሱ ጋር ይሄ ጉዳይ ምንድን ነው ብዬ ቆይታ አድርጌ ነበር በስልክ የእሱን ሀሳብ ሰማሁ። እሱ ያነሳውን ሀሳብ ሰማሁና ደግሞ ከቤተ ክርስቲያን አካባቢ ከቤተ ክህነት አካባቢ ከቅድስት ስላሴ የቤተ ክርስቲያን አስተዳዳሪዎች አካባቢ ደግሞ መልስ ባገኝና መረጃውን ባላንስ ባደርገው ብዬ አስቤ ነው እርሶ ጋር የደወልኩት። ይሁን መልካም ነው ወንድሜ መልካም። እንግዲህ እኛም እኛም በጣም ግራ ገብቶን እኔ በተለይ ምን በዚህ ካቴድራል ላይ በተደጋጋሚ የሐሰት መረጃዎች ይሰራጫሉ። እውነት ለመናገር ካቴድራሉ እንደምታውቀው ቅርስ ነው፣ የሀገር መመኪያ ነው። በዚህ ደረጃም ይሄን ያህል እንደዚህ እንትን የሚባልበት ጉዳይ አልነበረም። እውነት ለመናገር ክብር የሚሰጠው በጣም እንደሚታወቀው ቅድስት ሥላሴ ካቴድራል ትልልቅ ሰዎችም የሚያርፉበት እንግዲህ ሀገረ ገዢዎች ጀምሮ ዳነ ባባሳትን ፓትሪያሪኮችን የሚያርፉበት እንዲያው ዝም ብሎ እንደዚህ በቀላሉ የሚታይ እንደዚህ እንደማንኛውም ማንኛውም ማህበራዊ ሚዲያ በጣም እንትን የሚባልበት አልነበረም። እውነት ለመናገር እያስተናገደ ያለው ደግሞ ማንኛውንም ኢትዮጵያዊ እንኳን በሀገር ባለውለታ የሆነ ማንኛውም ኢትዮጵያዊ በአግባቡ በሚሰጠን ትዕዛዝ መሰረት ከላይ እስከ ታች መዋቅር አለው። በመዋቅር ማንኛውም ማንኛውም አካል የሚስተናገድበት ሁኔታ ጥሩ ክፍት ነው፣ እውነት ለመናገር ከሆነ በህጋዊ መንገድ። በሁኔታው እኔ ግርም ያለኝ ነገር ምን ተፈልጎ እንደሆነ ምን ተይዞ እንደሆነ፣ በየጊዜው አላስፈላጊ የሆነ የሀሰት ስም ማጥፋት እና ካቴድራሉ ላይ የሚደረግበት በጣም ከፍተኛ እንትን ነው እና እኔም፣ እኛም ገርሞናል። እኛም በጣም እንትን ብሎናል። አሁን ይሄ ሰውዬ እኔ እንግዲህ ለወቀው አለወቀው እኔ በአካል ሰው ሆነ ሳይ ማቃቸው ሰዎችን ማን እንደሆነ ምንም እንደሆነ አልገባኝም እና ማንን መጥቶ ጠይቆ እንደሆነ እኛ ጋር እንግዲህ ከእኔ ጀምሮ መዋቅር አለን። ዋና ጸሐፊ አለ፣ አስተዳዳሪ ያሉ አለ ከዛም በተዋረድ እስከታች ድረስ አለ። ማንን ጠይቆ ነው ይሄን ያህል እንኳን ይሄን ያህል ክፍያ ክፍል ያለው ቀርቶ ማን ነው ብስቲ አንድ ስ እንዲያው ማንነው ማን መጥቶ ማንን ጠይቆ እንደሆነ እኔም ግራ ገብቶናል እና ዛሬም ራሱ በጣም ስንል ነበር ያረፈን ነው እና እስከታች ያሉትን ድረስ እኔ እስከታች ያሉትን ድረስ ነው በቃ ሰብስቤ በቃ ይሄ እንዴ እንደዚህ አይነት ነገር ማንም እንደ ይሄ የተከበረ ካቴድራል እኮ ነው እንደ ቅዱስ ሲኖዶስ የሚቆጣጠረው ቅዱስ ፓትርያርኩ የሚቆጣጠሩት ብዙ ሊቀ ጳጳሱ የሚቆጣጠሩት ሀገር እንዴት ነው? እንደዚህ አይነት ነገር ማን እንደዚህ አይነት ነገር ሊሆን የሚችለው በምን አይነት? በህጋዊ መንገድ ፉካ አለ። በፉካ መሬት ደግሞ ከሆነ በመሬት በሚሰጠን መመሪያ መሰረት፣ በዚያ ማንኛውም ሳይ እንትን ሳይ ይስተናገዳል። እሱ ማንን መጥቶ መንገድ ላይ ጠይቆ ይህ እንደዚህ አይነት መረጃ እንደዚህ አይነት ሀሳብ የሰጠው ሰው ኖሮ እኔ በጣም ግርም ውሎኛል። እኛም ራሱ ገርሞናል። እና በተደጋጋሚ ሰዎች በአሰት ዝም ብለው የምንፈልገው እንደሆነ አናቅም ያልሆነ መረጃ በዚህ ታላቅ ቦታ በዚህ የሀገር ኩራት በሆነ ካቴድራል ላይ እያሰራቸው ይገኛሉ። ወንድ ይሄ በምንም ከእውነት የራቀ ሐሰት የሆነ ነገር ነው የተሰራጨው ለማለት ፈልጌ ነው እንጂ እኔ ጋም የደረሰ ነገር ማንም የለም። ህጋዊ ቶ ማንም እንትን ብሎ ያቅም ከታች እስከ ዋና ጸሐፊ ተቆጣጣሪ፣ ሌሎችም ጠቅላላ አገልግሎት እነዚህ እነዚህ ሁሉ አሉ። ከዛም ደግሞ አሉ የዚህ ተቆጣጣሪ ማንም ጋር እንደዚህ አይነት ነገር እንትን ያለ ነገር እንደሌለ ከመቶ ፐርሰንት በላይ አረጋግጥላሃለሁ። ምክንያቱም በዚህ ጉዳይ ላይ ዛሬ በጣም እንትስ ነው አልኩት። እኔም ወደ የት አቤት የሚባልበት አጥቼ ነው እንግዲህ እግዚአብሔር ቅዱስ ቅዱስ ሁሉንም እንደየስራው የሚከፍሉ አጋይስታለም ስላሴ ሁላችንም እንደየስራችን ይፈለም ብዬ ዝም ያልኩት እንጂ በጣም የሚገርም እንትን ያለው ለማለት ፈልጌ ነው። ማለት መልካም እንግዲህ ነገሩን በደንብ ለማጥራት እኛም ቅድም እንዳልኮት የአንድ ወገን ከመስማት ደግሞ በሁለት ወገን ነገሩን ባላንስ አድርጎ ለህዝቡ፣ በተለይ ደግሞ ለህዝበ ክርስቲያኑ ለምእመኑ ማድረስ ተቀዳሚ ዓላማ ስላደረግን ነው እርሶም ጋር የደወል ነው። እንግዲህ እዛ ላይ ከጋዜጠኛ ቴድሮስ ካሳውን ጋር ከጋዜጠኛ ቴድሮስ ካሳ ጋር በነበረን ቆይታ እሱ ያለው እንግዲህ ተጠየቅን ያለው ለአርቲስቷ ተጠየቅን ያለው ለፉካ 150 ሺ ብር ለአፈር ደግሞ ከ500 ሺ ብር ጀምሮ ስንጠየቅ፣ ይህ አቅማችን ስለማይፈቅድ እኔም ደነግጥኩኝ። ሁለተኛ ደግሞ ግለሰቧ በህይወት እያለች ቅዱስ ሰላሴ ቤተ ክርስቲያን ሲታደስ ኮሚቴ ሆና ስታገለግል ነበር የሚል ሀሳብ አንስቶ ነበረ። እንግዲህ ይሄ ነገር አሁን እርሶ ይሄ አንደኛ እሱ እኛን መጥቶ አልጠየቀም። የቤተ ክርስቲያኒቱን አስተዳዳሪዎች ይሁን ሰራተኞችን አልጠየቀም አሉኝ። እኔ የማውቀ እሱ እኔም ጋር እንግዲህ ቢሮ መጥቶ አልጠየቀ ዋና ጸሐፊን ጠይቅ ያለሁኝ ዋና ጸሐፊን ጋር መጥቶ አልጠየቀም። የሚመለከታቸው ታሽ እስከ ቁጥጥር ድረስ ያለው መጥቶ አልጠየቀም። እንግዲህ መጥቶ ማንን ጠይቆ ማንን በር ላይ ወይም መንገድ ላይ ጠይቆ ይህን አይነት የተሳሳተ መረጃ እንደሰጠው አላቅም። ስለዚህ አሁን አምስት መቶ ሺም መቶ ሀምሳ ሺም የተባለው ኧረ በጭራሽ በጭራሽ እንዲያው በእውነት በስላሴ ስም ነው የምልህ። እንደዚ አይነት ነገር የለም። የፉካ የፉካ በህጋዊ መንገድ በሰበካ ጉባኤ ውሳኔ ፉካ መቸም ታውቃለ፣ አይደለም በካቴድራሉ ራሱ ሰርቶ ራሱ ገንብቶ ራሱን ትን ብሎ ነው እሱ። በህጋዊ መስመር የሚከፈልበት አለ እሱ መቶ ያሽ ና መቶ ሀምሳ ሺ የውጭ ሳጥን ሲሆን የአገር ውስጥ ሲሆን መቶ ያሺ የፉካ እንትን ይላል። እሱም ደግሞ በህጋዊ መንገድ ነው ይሄ ህጋዊ ሰበካ ጉባኤ የወሰነው እንትን ያለው ነው እንጂ ያው አንተም ታውቀው ሊሆን ይችላል ሊሆን ይችላል ከዚህ በፊትም የተቀበሩ ብዙዎች ይቀበራሉ። ይህን እንትን እያሉ ሌላ አብያተ ክርስቲያናትም ያው እንደሚታወቀው ይሄ የታወቀ እንትን ነው እንጂ እንኳን ቅድስት ስላሴ ነው የምልህ እንኳን ቅድስት ስላሴ ሌላውም እንደዚህ አይነት ነገር እንትን ያደርጋል ተብሎ እንትን አይባልም። እውነት ለመናገር ይሄ ከሀሰት የውንጀላ እንትን ዝም ብሎ የሀሰት እንትን ነው እንጂ እንደዚህ አይነት ነገር የለም። ወን ማለት እንደው የአፈሩስ አሁን ትልቁ ተጋነነ ተብሎ በጣም ብዙ ሰዎች ዘንድ መደናገጥ የፈጠረው የአፈሩ ለአፈር ተጠየቅን የተባለው ክፍያ ነው። ከአምስት አረበጭራሽ አረበጭራሽ ማንም ይውል ሲጀመር ሲጀመር ማንንም መጥቶ አልጠየቀም ነው እሱ እንኳን ያገለገለችን ያገለገለች የተባለችውን ቀርቶ ማለት ነው። አካሄድ እኮ አለው። መጥቶ ማመልከቻ ከሆነ ማመልከቻ ይጽፋል። ከላይ ከላይ እንደሞ ምኮኛ የሚስተናገደው እኮ እንደተባለው መዋቅር አለው። በመዋቅሩ ከላይ ጀምሮ ነው ይመራል። ደብዳቤ ይጻፋል። በዛ መሰረት ታይቶ ነው እንትን የሚባለው እንጂ እንደዚህ አይነት ነገር በፍጹም በምን ተአምር የለም ለማለት ፈልጌ ነው። እማጋ ሄዶ ነው እማጋ ሄዶ ነው እንትን የሚለው ይህ ሐሰትና የሐሰት መረጃ ነው። በካቴድራል በተደጋጋሚ እንትን እያለ ያለው በፍጹም ወንድሜ፣ ይህንን እናንተ እንደው እኔ እንዲያውም አቤ እንደው ወዴት አቤት የሚባልበት ግራ ገብቶኝ ነው። ያው እንደምታውቀው አሁን ዝም ብሎ የተወዥን አሳሰረ እንትን ስለሆነ በቃ እንደው ወዴት ነው አቤት የምንለው? ወዴት ነው አቤት የሚባልበት? እኔ በተደጋጋሚ በተደጋጋሚ እንግዲህ አሉ። እንደዚህ አይነት ነገር ይህንን የሚነዙ አሉ ዝም ብሎ የራሳቸውን እንትን ለማለት ዝም ብሎ ዝም ብሎ በመንገድ ላይ እንትንም ይሉዋሉ። ያ ገባ ብሎ እናንተ እንደዚህ መጠየቅ ጥሩ ነው። መጥቶም አሁን በስልክ ሆነ እንጂ በአካል ቢሆን በደንብ አርጌ የተንትኘ እንትን ልል ነበረ። ግን በዚች በዚች አርቲስት ጉዳይ ላይ ግን እኛም እኮ አይጠይቁም። እንዴት ነው? እኔም እኮ እጠብቃለሁ ማን ነው የሚፈጽምለ የሚያስፈጽምላት እያልን እንትን ነው። የለም ግን እዛው ነው። ወንድ ነው እሺ፣ እውነተኛ ከሆነ አይመጣም ነበር ገፍቶ፣ አይመጣም። ምን ዋና ጸሐፊ ጋር አይመጣም፣ ማን ከለከለው? ከዛ በታች ያሉት ቁጥጥር፣ ሌሎች አሉ አይደል? ለጠቅላላ አገልግሎት መጥቶ ለምን፣ እውነተኛ ከሆነ እንትን አይለም? እሺ፣ መልካም። ይህንን ወደፊት እኛ እንግዲህ፣ በጣም ግራ እየተጋባ ስለሆነ ያለው፣ በህግ ሁሉ መጠየቅ እንደሚገባን ነው የተረዳሁት። በጣም ከባድ ነው ወንድም፣ ማለም ነው ያለው። መልካም አንድ ሁለት ጥያቄ ላክልና ጊዜውን እንዳል ወስድ ጫጫታ ስለሆነ እሺ፣ እሺ፣ ለማሳጠር ሞክራለሁ። እንደው ምናልባት አቅም የማይፈቅድላቸው ለሀገር ባለውለታ የሆኑ ትላልቅ ሰዎች ህይወታቸው ቢያልፍ ቤተ ክርስቲያኒቱ የእነሱን ቀብር በተመለከተ የምታስተናግድበት የራሱ አሰራር አለ በነጻ የሚሆንበት

እኛ እኮ ጡረተኞችም አሉን እኮ ልንገርህ፣ አቅመ ደካሞች እኮ አሉን። ራሱ ምን ጦራቸው ማለት ነው፣ ራሱ ካቴድራሉ እንትን ብሎ እንደ የሀገር ባለውለታቸው ሆኑ የሀገር እንትን የሆኑ ጡረተኞች እኮ ራሱ አሉን። እንደ ይህን ያህል ትልቅ ስራ እየሰራ ያለ ካቴድራል ነው፣ እንትን ነው፣ እንኳን እንትል ማለት ነው። መልካም መልካም ሌላው ትልቁ ጥያቄ ከጋዜጠኛ ቴዲ ካሳ ጋር በነበረን ቆይታ እሱ ያነሳው ደግሞ ትንሽ ቅሬታም የፈጠረ እናንተም በደንብ በአጽንኦት ልትመልሱት ይገባል ብዬ የማስበው ምንድነው እሱ ያነሳው ሌላው ጥያቄ የቀብሩ የፉካውና የአፈሩ ቀብር እንዳለ ሆኖ ከቀብር አስፈጻሚ ጋር ከሬሳ ሳጥን አሻሻጥ ጋር ተያይዞ ቤተክርስቲያኒቱ የማታውቀው ትልቅ ሰንሰለት አለ፣ ትልቅ ቼን አለ። ቀብርም እኛ ነው አስፈጽማለን ይላሉ፣ ሬሳ ሳጥንም በዚህ ያለ ዋጋ እናቀርባለን ይላሉ የሚል ቅሬታ አቅርቧል። ይሄ ምናልባት እኛ ምንም እሱ እኛን የሚመለከት ጉዳይ አይደለም። በአጭሩ ስመልስ እኛ ይህ ምንም መቀኛ የሌለ ማለት ነው። እኛ እንደዚህ አይነት ስራም የለ እንትን እንደዚህ ውስጥ በቃ ይሄ በጣም እንትን የሆነ ነገር ነው። ራሳቸው እዛ እንትን የሚሉት ነው እንጂ እኔ ምንም ምንም የእኛ ጋር እንትና እንደዛ አይነት ነገር እንደዚህም ያለኛል፣ እንደዚህም ያለኛል። አለ። አዎ መንገድ ላይ እንግዲህ ሳንትንም የለ ሳጥን የሚ የሚሸጡትን ወይንም የቀብር አስፈጻሚዎቹን ጠይቆ በእኛ አመካይቶ ከሆነ እሱ ራሱ እዛው ይጠየቀውንም። አለ። አዎ ምንድነው የእሱ ቅሬታ የነበረው ቀብር አስፈጻሚም እናቀርባለን ሳጥንም እናቀርባለን ተባለን። አለ። እንግዲህ ይሄንን ጉዳይ ከቤተ ክርስቲያኒቱ አሰራር ውጭ ሆነው እዛ አካባቢ ያሉም ሰዎች እርስዎ እንዳሉት ቀብር አስፈጻሚዎች እዛም አካባቢ ኖረው ከሆነ ማጥራትም ስለሚያስፈልግ የቤተ ክርስቲያኒቱንም ስም ስለሚያጎድፍ ነው ይህንን ጥያቄ ያነሳው። ሁሉ እዛ የጠየቃቸው አካላት እንደዚህ አይነት ነገር ካላቸው እነሱ እንጂ ታጠን እናቀርባለን፣ እንደዚህ ቀብር ማስፈጸምን ትንላለን እኛ ነው የሚመለከት አይደለም። መልካም የለም። ጭራሽ ምንም እንትን እንደዚህ አይነት ነገር ማን ለዚህ እኮ ነው እንዴ? ማንን ነው መጥቶ የሰው የቀብር አስፈጻሚ ነው እንደ ሄዶ የጠየቀው? ብዬን ም ግራ አይገባኝ እኮ ይሄ ነው እኮ እንደዚህ አይነቶቹ ነገሮች እኮ። መልካም መልካም። እማጋ ነው ይህንን ነገር የጠየቀው ራሱን የቻለ አስተዳደር አለው ራሱን የቻለ መዋቅር ያለው ከትልቅ ካቴድራል ነው ነገርኩ እኮ ከሲኖዶስ ከቅዱስ ፓትርያርክ ውስጥ ከታች ድረስ በሰንሰለት ይ የሚመራ ካቴድራል ነው። እንኳን እንደዚህ አይነት የወረደ ነገር በፍጹም በፍጹም አይደረግም። አይሆን የለም መጥቶ ሲየግለሰ ማጋነ የጠየቀው ማንን ነው? እንደዚህ ጠይቆ ይህን አይነት ሀሳብ ይዞ ሄደውና እንደዚህ የስም ማጥፋት እንትን ያደረገው የሚል ቅሬታችን እኛም ይሄ ነው። ይንወን እንዴ መልካም መልካም ምናልባት መጨረሻ ላይ ማለት የሚፈልጉት ነገር አለ? አይ እኔ ቅድም ያልኩን ነው። ካቴድራሉ ትልቅ ካቴድራል ነው። ወንድ ና አንተም ያው ታውቆ ይሆናል። በጣም ታላቅ ካቴድራል የሀገር መኩሪያ ቅርስ ነው። የሀገር ባለውለታ ነው። ይህ ካቴድራል ክብሩና አንትኑ ሊጠበቅ ይገባል። ዝም ብሎ በግለሰቦች ወይንም በተሳሳተ ሁኔታ ስሙ ሊጠፋ በጣም እኔ በጣም መስዋዕትነት የከፈልንበት በድሳቱ ግቢውን ለማጽዳት መስዋዕትነት እየከፈልን ነው ያለ ነው እየከፈልን ነው ያለ። የቻለ ኢትዮጵያዊ ሊያግዘን ይገባል እንጂ ገብቶ ደግሞ ማወቅ መረዳት፣ መጥቶ አስተዳደር ክፍል ጽሕፈት ቤት መጥቶ በአካል መረዳት ማወቅ ነው እንጂ ስለ ካቴድራሉ ዝም ብሎ በውጭ ሆኖ የካቴድራሉን መገጽታ ማጥቃት በጣም በእውነት በጣም ያሳዝናል። በጣም ይህንን የሚያደርጉ ግለሰቦች እንዲቆጠብልን በእናንተን በኩል እንደው ሀሳብ ቢሰጡ ጥሩ ነው የምል ነው ሀሳቤን መሰጥ ፈልገው ስለ ደወልክልኝ አመሰግናለሁ። እሺ በጣም ነው የማመሰግነው። ክብር ይስጥልኝ። አንድ ቀን በአካል እመጣለሁ፣ አገኘታለሁ ፈቃድ ና ምንም በደንብ አድርጎ ማወቅ ይቻላል። በደንብ አድርጎ እንደ ግልጽ እኮ ነው ቅዱስላሴ እንደ ይህ ያህል አመት በስንት መስዋዕትነት እኮ ለሀገር ለትውልድ እንዲተላለፍ የዘጠና ምናምን አመት ካቴድራል እኮ በስንት አመት እንግዲህ ለሚቀጥለው ሰባ አመትና ሰማንያ አመት እንዲያገለግል አድርገን እኮ እያሳደስ ነው ያለ ያሳደስ ነው። እናንተም ማለት ነው ማንኛውም ኢትዮጵያውን ያደሰው እኔ በእኔ የማምነው ኢትዮጵያዊ የሆነ ሁሉ እኔ ምርቃቱ ለት ተናግር ያለው ኢትዮጵያዊ የሆነ ሁሉ ፍጥረት እዚህ ካቴድራል ላይ ተሳትፏል። ስለዚህ ይህ ካቴድራል እንዴ እኔ እንግዲህ መቼም አንተ በደንብ አድርገህ ታውቀው ይሆናል። ስንገናኝ ደግሞ ስንተያይ በደንብ እንተዋወቀው። እሺ፣ እሺ። እንጣለን። ስላሴ ክብር ሲኖዶስ ኖሮ ያገለገለ እኮ የሀገር እኮ ባለውለታ ነው። የሀገር ማንነት ሲመለስ እኮ መጀመሪያ ስላሴ የጳጳሳት የፓትርያርኮች መስሎኝ፣ እንዴ ስለስናን እኮ ከግብፅ ወደ ኢትዮጵያ ንጉሱ እኮ ሲያስመልሱ በሲኖዶስ እንደያገለገለ እንዴ እንዴት ነው? ይህንን ከዛ እንደው እንደው በትንሹ እንኳን ማለት ነው እና ይህ ለቱሪስት መስህብ የሆነ ለሀገር ገጽታ የሆነ ለሀገር መመኪያ የሆን ካቴድራል ይደገፍ። ችግር እንኳን እንኳን የሌለውም ቢኖር እንኳን ቀረብ ብሎ ልክ እንደዚህ እንደናንተ ጥያቄ አቅርቦ ሀሳብን መረዳት እንጂ እንደዚህ በእውነት ዝም ብሎ በአየር ላይ ስምን ማጠልሸት የካቴድራል ስም ግለሰብ ግለሰብ ነው ወንድሜ። ካቴድራላ ቀላንገን ስም ማጠልሸት በጣም በእውነት ሰውም ሳይሆን እግዚአብሔር ይፋረዳል። ነገሮች ሁሉ ያልፋሉ፣ ጊዜ ያልፋል። የማያልፈው እግዚአብሔር ግን ይታዘበናል፣ ታዝቦን ያልፋል። እያንዳንዳችን እንደየስራ እንደየስራችን ይከፍልናል። እንደየስራችን ዋጋችንን ይከፍልናል። የዘገየ ሊመስለን እንዲሆን ይችላል፣ ጊዜያዊ ነገር ነው ይሄ። ስለዚህ ይህንን ማንኛውም ኢትዮጵያዊ ማንኛውም እንዲገነዘብልኝ ይፈልጋለሁ። እጅግ አመሰግናለሁ። ክብር ይስጥልኝ ክብር ይስጥልኝ። በረከቱ ይደርብኝ። ይመጣለሁ አዩታለሁ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከዚህ ጉዳይ ጋር ተያይዞ የነበረን ቆይታ ይህንን ይመስል ነበረ። በመሰናዷችን ላይ ሀሳብ፣ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ከወዲሁ በትህትና እንጠይቃለን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ሁሌ እንደምንለው ሁሌ እንደምንመኝላችሁ በያላችሁበት ያለምጫፍ በያላችሁበት የሀገር ጥጉሉ ክፉ ሳይነካችሁ ደግ ሳ ያልፋችሁ ትከርሙ ዘንድ ወደድን ከበሩልን።